ቤተሰቦች ሰላም ብያለው። በዚህ ቪዲዮ ስጋ ከመብላት ባህላችን ጋር ተያይዞ በብዛት ስለሚከሰተውና ግን የከፋ ጉዳቱን በግምት ውስጥ ስለማናስገባው የኮሶ ትል በሽታ ደረጃ ወይም ትምህርት ነው። ቪዲዮን ተመልክታችሁ ጥሩ ከሆነ እና ከተመቻችሁ ፎሎው፣ ላይክ፣ ሼር፣ ኮፒ ሊንክ በማድረግ ተባበሩ። አመሰግናለሁ። ጋቸው ኢትዮጵያ ውስጥ በዋነኝነት በበዓላት ቀን እንዲሁም በሌላ ቀና ጥሬ ስጋ የመብላት ባህል አለ። ይህን ከማድረግ ጋር ተያይዞ የተለያዩ ባክቴሪያ እና በሌሎች ማይክሮ ኦርጋኒዝም እንዲሁም ጥገኞች የሚመጡ በሽታዎች ይከሰታል። በዚህ ቪዲዮ ግን በሀገራችን ችላ የተባለው እና በብዛት በሀገራችን ብዙ ሰዎች ላይ የሚከሰተው የኮሶ ጥገኛ በሽታ ላይ ትኩረት እናያለን። በኢትዮጵያ ውስጥ የኮሶ በሽታን የሚያመጣው ዝርያ ቴኒያ ሳጅናታ እየተባለ ይጠራ። ይህ ትል ነጭ ጠጣፋ የተከፋፈለ አካል ያለው እና አፉም ላይ ከአንጀት ጋር ለመጣበቅ የሚያስችሉ ስኮሌክስ እና ሆክ የተባሉ ክፍሎች አሉት። ቁመቱ 30 ሚሜ እስከ 5 ሜትር ድረስ ይደርስ ይችላል። የኮሶ ትል በአንጀት ውስጥ በላይኛው የአካል ሽፋኑ ተፈጭተው ያለቀላቸውን ንጥረ ነገሮች እየመጠጠ ይሻማል። አንድ ሰው የኮሶ ትል በሽታ የሚይዘው ባልተመረመረ በውስጡ ሲስቲሰርካይ የተባለ የኮሶ ትል እጭ የሚይዘው ጥሬ ወይም በደንብ ያልበሰለ ስጋን ሲመገብ፣ በስጋ ውስጥ ያለው ሲስቲሰርካይ ላይ አላርቤ ወይም ደግሞ ቀጭኑ አንጀት ከደረሰ በኋላ ከአንጀት ግድግዳ ጋራ በአፉ በመጣበቅ እድገቱን ይቀጥላል። በአንጀት ውስጥ እድገቱ እየቀጠለ ሄዶ እየረዘመ እና ወደ ጎልማሳት ከተቀየረ በኋላ በታችኛው ክፍል ያሉ እንቁላል የሚይዙ የኮሰቱን ቁራጮች ከሰገራ ጋር ወይም በፊት ጣ በኩል እየተቆረጡ ይወጣሉ። ኮሰቱንም እድገቱን እየቀጠለ በአንጀት ውስጥ ወደ ሰውነታችን መመጠጥ የሚገባቸውን ንጥረ ነገሮች እየመጠጠና እየተሻማ በእኛ ላይ ጉዳት ያደርሳል። በአንዳንድ ሰዎች ላይ የኮሰቱን በሽታ ምልክቶች ወይም ደግሞ ህመም ላይ ሊሆኑ ይችላል። ነገር ግን ከታች ያሉት የኮሶ ትል በሽታ ህመሞችና ምልክቶች ናቸው። አንደኛው የኮሶ ትል ቁራጮች በፊንጢጣ መውጣትና መለጠፍ፣ ፊንጢጣ አካባቢ ማቃጠልና ማሳከክ፣ የምግብ መፈጨት ሆዳችን ውስጥ ከቀድሞ የተለየ መሆን እና የሆድ ቁርጠት ወይም ደሞ ተቅማጥ መከሰት፣ የምግብ ፍላጎት መቀነስ ወይም ደግሞ መጨመር፣ የክብደት መቀነስ፣ በህፃናት ላይ ትኩሳት መከሰት ማቅለሽለሽ፣ ማስመለስ፣ መፍዘዝ፣ እንዲሁም የወድመም ወይም ቁርጠት፣ ራስ ምታት ናቸው። ኮሶ ትል በሽታ የሚከተሉትን ችግሮች በሰው ላይ ያመጣል። በሰውነታችን ላይ ከፍተኛ የንጥረ ነገር እጥረት እንዲከሰት ያደርጋል። በአንጀት ውስጥ ምግብ በተገቢ ሁኔታ እንዳይፈጭ ማድረግ ቁራጮች ወይም ደግሞ ፕሮግሎቲድስ በትልቁ አንጀት ታችኛው ክፍል በመጠራቀም የትርፍ አንጀት ብክለትን እንዲከሰት ያደርጋሉ። የሐሞት ቱቦ መዘጋት፣ እንዛይም አምራች የሆነው የፓንክሪያስ ቱቦ መዘጋት። የኮሶ ትል በትንሹ አንጀት ውስጥ ረጅም ጊዜ ካደገ ይጠቀልልና የአንጀት ቱቦን በመዝጋት የምግብ መተላለፍን ያግዳል፣ እንዲሁም የቫይታሚን ቢ ትዌልቭ እጥረት እንዲከሰት ያደርጋል። ከዚህ በሽታ ለመዳን መፍትሄዎቹ ምንድን ናቸው? የሚለውን ስናይ፣ አድምረውና ቅድሚያ የሚሰጠው ምልክቶችና የህመም ስሜቶች ካዩ ወደ ህክምና ተቋም በመሄድ እና ምርመራ በማድረግ የሚታዘዝሎትን መድሃኒት በተገቢው መንገድ መውሰድ። ወደ ህክምና ተቋም መሄድ ካልቻሉና በትክክል የኮሶ ቁራጮችን በፊንጢጣው ሲወጣ ካዩ ፕራዚኳንተል የተባለ መድሃኒት ከፋርማሲ በመግዛት አንድ እንክብል ይውሰዱ። ከዚያ ውጭ ግን ጥሬ ስጋ ወይም በደንብ ያልበሰለ ስጋ ይመገቡ።